ኢትዮጵያ ካቶሊካዊት ቤተክርስቲያን 2018 ዓመተ ምሕረት የመስቀል ደመራ የመትከል ስነ ስርዓት በአዲስ አበባ ሀገረ ስብከት በላዛሪስት ገዳም ጽዮን ማርያም ካቶሊካዊት ቤተክርስቲያን እየተከናወነ ነው። በአሁኑ ሰዓትም የሃይማኖት አባቶችና ምእመናን የመስቀል ደመራ የመትከል ስነ ስርዓቱን እያከናወኑ ይገኛሉ። ከሰዓት በሚከናወነው የመስቀል ደመራ ስነስርዓት ቅዳሴ፣ መዝሙር፣ ስብከት ስብከትና ሌሎች መንፈሳዊ ስርዓቶችም እንደሚቀርቡ ይጠበቃል። በስፍራው የሚገኘው ባልደረባችን የሻምበል ምህረት ነው። ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። የሻምበል፣ በምትገኝበት ስፍራ ያሉ ሁነቶች ምን ይመስላሉ? ድባብ ውስጥ ቅድመ ዝግጅቱ አመሰግናለሁ ኃይለ ኢየሱስ። አሁን የምንገኘው በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በላዛሬስ ገዳም ጽዮን ማርያም ካቶሊክ ቤተክርስቲያን ነው። እንግዲህ ካቶሊካዊት ቤተክርስቲያኗ የመስቀል በዓልን በልዩ ልዩ መንፈሳዊ ስነ ስርዓቶች በድምቀት ታከብራለች። ለ2018 የመስቀል ደመራ የተለያዩ ስነ ስርዓቶች እየተከናወኑ ሲሆን እንግዲህ አሁን በምንገኝበት ስፍራም የኢትዮጵያ ካቶሊካዊት ቤተክርስቲያን የመስቀል ደመራ የመትከል ስነ ስርዓት እየተከናወነ ነው የሚገኘው ስርዓቱ። እንግዲህ ይህንን ስራ እያከናወኑ የሚገኙት የሃይማኖቱ አባቶች እንዲሁም የእምነቱ ተከታዮች ሲሆኑ፣ በዚህም ቤተክርስቲያንቷ እንግዲህ የመስቀል ደመራ ስነስርዓትን በዛሬው እለት በአዲስ አበባ ሀገረ ስብከት በሚገኘው ጽዮን ማርያም ቤተክርስቲያን በደመቀ ሁኔታ ለማክበር መዘጋጀቷን ገልጻለች። እዚህ አጠገቤ ደግሞ እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን የካቶሊካዊት ቤተክርስቲያን የጽዮን ማርያም ሃይማኖት አባት የሆኑት አባ አማኑኤል አጠገቤ ይገኛሉ። ተጨማሪ መረጃ ይሰጡናል። እንግዲህ የመስቀል ደመራ በዓል በካቶሊካዊት ቤተክርስቲያን እንዴት ይገለጻል? አንድም ተውስ ምንድን ነው የሚለውን እስኪ ያስከትሉ እሺ በቅድሚያ ደረጃ ለ2018 ዓ ም ለደመራ በዓል በሰላም አደረሳችሁ እያልኩኝ የካቶሊክ ቤተ ክርስቲያን እንደ ኦርቶዶክስ ቤተ ክርስቲያን እንደ ክርስትና እምነት የደመራን በዓል የምታከብር አንዷ ቤተ ክርስቲያን ነች። ይህንንም እንዴት ነው የምናከብረው የሚለው ነገር ስናይ እንግዲህ መስቀል አንድነታችን፣ መስቀል ፍቅራችን፣ መስቀል ደግሞ ምልክት የሆነው መስቀል የምናከብርበት ዋዜማ ላይ እንገኛለን። ሳባ ሀገረ ስብከት የሚገኙ ሁሉም ቤተክርስቲያኖች ጥሪ በማቅረብ ወደዚች ወደ ጽዮን ማርያም ላዛሪስ ገዳም ቅጥር ግቢ በመምጣት እንዲህ በአማረ መልኩ ያዘጋጀ ነው ደመራ አንድ ላይ በማቀጣጠል እናከብረዋለን። ዋናው የምናከብርበት ምክንያት ንግስት ሌኔ እንደሚታወቀው የእውነተኛውን የክርስቶስ የተሰቀለበትን መስቀል ለማግኘት በከሷ ጋር የሚኖሩ ሰዎች ጋር በማድረግ እውነተኛውን መስቀል ለማድረግ ቁፋሮ የጀመረችበት ቀን ነው። ስለዚህ በዋዜማው ነው የምናከብረው። ነገ በ17 ቁፋሮ የጀመረችበት ቀን ሲሆን መስቀሉ የተገኘው ደግሞ መጋቢት አስር ላይ ነው። ስለዚህ ሁለቱም ቀናቶች እናከብራለን። ግን ዛሬ ደግሞ ለየት የሚለው የዓመቱ መባቻ የመስቀል ደመራን እና ደግሞ የዓመቱ የመጀመሪያው መስከረም የሚለው ቃል ከዚች ከመስከረም ከደመራ ጋር በመገናኘት ደመራችንን እናከብራለን ማለት ነው ስለዚህ በዋዜማ ላይ እንገኛለን። ሀገረ ስብከቶች ጳጳሳችን በመገኘት ከካህናት ጋር ከምዕመናን ጋር በመገኘት እናከብራለን። ይህ ምዕመኖቹ በዚህ በመገኘት ይህን ደመራ በማዘጋጀት ላይ እንገኛለን ማለት ነው። ማስተላለፍ የሚፈልጉት መልእክት እንግዲህ ለመላው ሕዝብ እንኳን ሁለት ሺህ አስራ ስምንት የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል መፈለግ የተጀመረበትን ቀን አደረሳችሁ እያልኩኝ በተለይ ደግሞ ለካቶሊካውያን እምነት ተከታዮች በሙሉ ደመራችን የምንቀጣጥልበት ጊዜ ነው። እንኳን አደረሳችሁ ለማለት እወዳለሁኝ። አመሰግናለሁ። እኛም እናመሰግናለን። እንግዲህ ስነስርዓቱ ከተከናወነ በኋላ ከሰዓት አካባቢ እንግዲህ በቅዳሴ በመዝሙርና በሌሎች በስብከት እንዲሁም በሌሎች መንፈሳዊ ስነ ስርዓቶች የ የመስቀል የ2018 የደመራ በዓል ስነ ስርዓት በድምቀት የሚከናወን ነው የሚሆነው። በዚህ የመስቀል የደመራ ስነ ስርዓትም እንግዲህ የሃይማኖት ተከታዮች የምእመናን በመስቀል ደመራ በዓሉ እንደሚገኙም እንግዲህ ሰምተናል። እስካሁን የነበሩኝ መረጃዎች እነዚህ ነበሩ። ሀይለ ዩስ